ሰላም ጤና ይስጥልን፣ እንደምን ዋላችሁ። ከኬር ቦክስ አፍሪካ የጥቅምት 17 2018 ዜናዎች ይዘናላችሁ መጥተናል። በቅድሚያም አርዕስተ ዜና። 20 ኪሎ ሜትር የሚረዝም የኤሌክትሪክ መስመር የማሻሻያ ስራ ተጠናቀቀ። ዶናልድ ትራምፕ ባልተለመደ ሁኔታ በሶስተኛ ዙር የስልጣን ዘመን አሜሪካን ሊያስተዳድሩ እንደሚችሉ ተነገረ። የዓለም የገንዘብ ድርጅት ከፍተኛ ዕዳ ያለባቸው 10 የአፍሪካ ሀገራት ዝርዝር በጥቅምት 2025 መረጃ መሠረት ይፋ ሲሆን፣ ኢትዮጵያ በ1.59 ቢሊዮን ዶላር ዕዳ ሰባተኛ ደረጃን ይዛለች። ከብሔራዊ ቲያትር ጀርባ የሚገኙ አሮጌ መጻሕፍት መሸጫ ሱቆች ሊፈርሱ ነው። የኢትዮጵያ የጽሑፍ ቅርስ አስ ሰራዊ ብሔራዊ ኮሚቴ ተቋቋመ። የኦክሲጅን ማምረቻ ማዕከሉ በአካባቢው ለሚገኙ የህክምና ተቋማት ኦክሲጅን በማቅረብ የጤና አገልግሎት ጥራትን እያሻሻለ ነው። ውድ አድማጭ ተመልካቶቻችን አብሯችሁን ስትቆዩ እነዚህ መረጃዎች በዝርዝር ትሰማላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን ትኩስ መረጃ ያገኙ። ወደ ቀዳሚ ዜናችን ስናልፍ 20 ኪሎ ሜትር የሚረዝም የኤሌክትሪክ መስመር የማሻሻያ ስራ ተጠናቀቀ። በኢትዮጵያ ኤሌክትሪክ አገልግሎት የደቡብ አዲስ አበባ ሪጅን የኃይል መቆራረጥን በእጅጉ የሚቀርብ 20 ኪሎ ሜትር የኤሌክትሪክ መስመር የመልሶ ግንባታና የአቅም ማሳደግ ስራ በተገባደደው የመጀመሪያ ሩብ ዓመት አጠናቋል። የመልሶ ግንባታና የአቅም ማሳደግ ስራው በድምሩ ወደ 257 ኪሎ ሜትር የማሰራጫ መስመሮች ላይ የተከናወነ ሲሆን፣ 637 ኪሎ ሜትሩ የዝቅተኛ መስመርና 142 ኪሎ ሜትሩ ደግሞ የመካከለኛ መስመር ላይ የተሰሩ የማሻሻያ ስራዎች ናቸው። ከማሰራጫ መስመሮቹ ማሻሻያ ጋር በተያያዘ የሩብ ዓመቱ መባቻ ድረስ 603 የኤሌክትሪክ ማስተላለፊያ ምሰሶዎች ደረጃቸውን በጠበቁ አዲስ የኤሌክትሪክ ምሰሶዎች ተተክተዋል። የደቡብ አዲስ አበባ ሪጅን 59 መጋቢ መስመሮችን ተጠቅሞ በተለያዩ የታሪፍ መደብ ያሉ ከ293000 በላይ ለሆኑ ደንበኞች አገልግሎት እየሰጠ ይገኛል። ደንበኞች የሚያገኙትን የኤሌክትሪክ አቅርቦት ያልተቆራረጠ ከማድረግ በተጨማሪ ከጊዜ ወደ ጊዜ እየጨመረ የመጣውን የኃይል ፍላ ት ለማርካት በመልሶ ግንባታ ስራው 16 የተለያዩ ትራንስፎርመሮች ላይ የአቅም ማሳደግ ስራ ተሰርቷል። ከፍተኛ የሆነ የኃይል ፍላጎት ባለባቸው አካባቢዎች 16 አዳዲስ ትራንስፎርመሮችን በመከተል ከፍተኛ የሆነ የኃይል ፍላጎት ባለባቸው አካባቢዎች 16 አዳዲስ ትራንስፈርመሮችን በመትከል የኃይል መቆራረጥ መጠንን ከ90 በመቶ በላይ ለመቀነስ መቻሉን ተመላክቷል። የመልሶ ግንባታ ስራዎችን የተከናወነው በአቃቂ ቃሊቲ እና በንፋስ ስልክ ላፍቶ ክፍለ ከተማዎች ውስጥ የሚገኙ የኤሌክትሪክ ማሰራጫ መሰረተ ልማቶች ላይ ነው። በቀጣዩ ዜናችን ዶናልድ ትራምፕ ባልተለመደ ሁኔታ በሦስተኛ ዙር የስልጣን ዘመን አሜሪካን ሊያስተዳድሩ እንደሚችሉ ተነገረ። አሜሪካ ለሁለተኛ ዙር እያስተዳደሩ የሚገኙት ፕሬዚዳንት ዶናልድ ትራምፕ በ2028 ፕሬዚዳንት ሆነው ሊቀጥሉ እንደሚችሉ የቀድሞ ስትራቴጂ አማካሪያቸው ስቲቭ ባነን ተናግረዋል። የቀድሞ የዋይት ሐውስ ዋና ስትራቴጂስት ስቲቭ ባነን ከኢኮኖሚስት ጋር ባደረጉት ቃለ መጠይቅ የአሜሪካ ፕሬዚዳንቶች የስልጣን ዘመን ከሁለት እንዳልፍ ከሚደነግገው የህገ መንግስት አንቀጽ በተነጻጻሪ ለሶስተኛ ጊዜ ሀገሪቱ ሊመሩ እንደሚችሉ ነው የተናገሩት። አሜሪካውያን ትራምፕ ተጨማሪ ማስተዳደሪያ ጊዜ እንዲያገኙ ይፈልጋሉ ያሉት አማካሪው ይህንን ለመቀበል ዝግጁ ያልሆኑ አካላት ራሳቸውን ሊያዘጋጁ ይገባል ብለዋል። ትራምፕ በ2028 ምርጫ ዳግም ፕሬዚዳንት ሆነው ሊቀጥሉ እንደሚችሉ የተለያዩ ጭምጭምታዎች መሰማት ከጀመሩ ሰንበት በት ብለዋል። የፕሬዝዳንቱ ቀንደኛ ደጋፊዎች ፕሬዝዳንቱ በአሜሪካና በዓለም አቀፍ ደረጃ ያስጀመሯቸውን ስራዎች ለመጨረስ ተጨማሪ ጊዜ ያስፈልጋቸዋል እያሉ እንደሚገኙ ሳውት ቻይና ሞርኒንግ ፖስት ጽፏል። ይህ እንዲሆን የሚፈልጉት ደጋፊዎችም ሆኑ ባለስልጣናት አሜሪካ እንደ አይኗ ብሌን ከምትጠብቀው ህገ መንግስት በተነጻጻሪ ትራምፕ በምን አይነት መንገድ ለሶስተኛ ጊዜ ፕሬዚዳንት ሊሆኑ እንደሚችሉ ያዱት ነገር የለም። የቀድሞው አማካሪ ስቲቭ ባነን በበኩላቸው ይህን ለማድረግ ብዙ መንገዶች እንዳሉ ተናግረዋል። ጉዳዩ የሚፈጸምበት እቅድ ጊዜው ሲደርስ ይፋ ይሆናል ሲሉም ተናግረዋል። ወደ ሌላ ዜናችን ስናልፍ የዓለም የገንዘብ ድርጅት አይኤምኤፍ ከፍተኛ ዕዳ ያለባቸው 10 የአፍሪካ ሀገራት ዝርዝር በጥቅምት 2025 መረጃ መሠረት ይፋ ሲሆን፣ ኢትዮጵያ በ1.59 ቢሊዮን ዶላር ዕዳ ሰባተኛን ደረጃ ይዛለች። ዝርዝሩ በ6.89 ቢሊዮን ዶላር በሚጠጋ ዕዳ በአንደኛ ደረጃ በምትገኘው ግብጽ የሚመራ ሲሆን ኮትዲቫር እና ኬንያ እያንዳንዳቸው በ3 ቢሊዮን ዶላር ገደማ ዕዳ በመያዝ በሁለተኛና በሶስተኛ ደረጃ ላይ ተቀምጠዋል። ከእነዚህ ሀገራት በተጨማሪ አንጎላ፣ ጋና፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ታንዛኒያ፣ ካሜሩን እና ዛምቢያ በቀሪዎቹ ከፍተኛ የእዳ ተቀባይ ሀገራት ዝርዝር ውስጥ ይገኛሉ። የአይኤምኤፍ ብድር በአጠቃላይ ለፋይናንስ መዳረሻነት የሚወሰድ ቢሆንም እነዚህ ሀገራት ባለው ከፍተኛ ዕዳ ምክንያት የረጅም ጊዜ እድገታቸው ለጥያቄ የሚያጭር ሲሆን፣ በተመሳሳይ መልኩ ኢኮኖሚያዊ ችግራቸው እየተባባሰ መምጣቱም ተመላክቷል። በአንዳንድ የአፍሪካ ሀገራት የአይኤምኤፍ ፕሮግራሞች መንግስታት ድጎ ድጎማዎችን እንዲቀንሱ ግብሮችን እንዲጨምሩ እንዲጨምሩና የመንግስት ሴክተር በጀት እንዲቀንሱ አስገድደዋል ይህም ከባድ ማህበራዊና ኢኮኖሚያዊ መዘዞችን አስከትሏል። የዋጋ ግሽበት እየጨመረ እና የሀገር ውስጥ ገንዘቦች ዋጋ እየወደቀ ሲመጣ የአይኤምኤፍ እዳዎች መክፈል ከጊዜ ወደ ጊዜ አስቸጋሪ እየሆኑ እንደሚገኙም ተጠቁሟል በዚህም ምክንያት ብዙ የአፍሪካ ሀገራት በጤና በትምህርት እና በመሰረተ ልማት ላይ መዋለ ንዋይ ከማፍሰስ ይልቅ ለእዳ ክፍያ ከፍተኛ የሆነ ብሔራዊ ገቢ እንዲመድቡ እየተገደዱ መሆኑን ለመረዳት ተችሏል ወደ ቀጣዩ ዜናችን ስናልፍ ከብሔራዊ ቲያትር ጀርባ የሚገኙ አሮጌ መጽሐፍት መሸጫ ሱቆች ሊፈርሱ ነው። ከብሔራዊ ቲያትር ጀርባ የሚሰሩ ከደርዘን በላይ የመጽሐፍት መደብሮች ጥቅምት 18 2025 የወረዳው አስተዳደር ጽህፈት ቤት ባደረሳቸው ውሳኔ መሠረት በአስቸኳይ ቦታውን ለመልቀቅ እንዲዘጋጁ ተነግሯቸዋል። ከ20 ዓመታት በላይ እነዚህ የኮንቲነር ሱቆች ለመጽሐፍት አፍቃሪዎች መልዕቅ ሆነው ቆይተዋል። ከደርዘን በላይ የሚቆጠሩ የመጽሐፍት ሻጮች የኑሮ መተዳደሪያቸው ካደረጉት የመጽሐፍት ንግድ ባዶ እጃቸውን ሊያስቀራቸው መሆኑን በመፍራት ተለዋጭ ምትክ ቦታ ተጠይ ተለዋጭ ምትክ ቦታ ጠይቀዋል። ይሁን እንጂ ከወረዳ አስተዳደሩ የተሰጣቸው ምንም አይነት ምላሽ እንደሌለ ተናግረዋል። በሌላ ዜናችን የኢትዮጵያ የጽሑፍ ቅርስ አስመዝጋቢ ብሔራዊ ኮሚቴ ተቋቋመ። የኢትዮጵያ የጽሑፍ ቅርሶችን የመጠበቅ፣ የመንከባከብ፣ የማስተዋወቅና በዓለም የትውስታ ማህደር የማስመዝገብ ስራን የሚያስተባብር የኢትዮጵያ የጽሑፍ ቅርስ አስመዝጋቢ ብሔራዊ ኮሚቴ ተቋቁሟል። በመድረኩ ላይ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ዋና ዳይሬክተር አቶ ሰርጸ ፍሬ ስብሃት እንደገለጹት ኢትዮጵያ በዓለም ቅርስነት ሊመዘገቡ የሚችሉ በርካታ የጽሑፍ ቅርሶች ቢኖሯትም እንደ አውሮፓውያን አቆጣጠር ከ1997 ወዲህ አዳዲስ የጽሑፍ ቅርሶችን ሳታስመዘግብ ቆይታለች። ይህንን ክፍተት ለመቅረፍ አገልግሎቱ ከተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት ጋር በመተባበር የኢትዮጵያ ብሔራዊ የጽሑፍ ቅርሶች አስመዝጋቢ ኮሚቴ ያቋቋመ መሆኑን አስተዋውቀዋል። ኮሚቴው ከባህልና ከትምህርት ተቋማት የተውጣጡ አባላት ያሉት ሲሆን አብያተ መዛግብትን፣ አብያተ መጽሐፍትና ሙዚየሞችን፣ ዩኒቨርሲቲዎችን እና ሌሎች የማህበረሰብ ትውስታን የመጠበቅ ስራ የሚሰሩ ተቋማት ተወካዮችን ያሰባሰበ ነው ብለዋል። የኮሚቴ መቋቋም በኢትዮጵያ የባህል ጥበቃ ጉዞ እንደ አንድ የለውጥ እርምጃ ተደርጎ የሚወሰድ መሆኑንም አስታውቀዋል። በዩኔስኮ የአዲስ አበባ ዳይሬክተር ዶክተር ሪታ ቢሶኖፍ በበኩላቸው የዓለም ትውስታ ማህደር ፕሮግራም ዓለም አቀፋዊ ጠቀሜታ ያላቸው የጽሑፍ ቅርሶች በዓለም የጽሑፍ ቅርሶች መዝገብ እንዲመዘገቡ በማድረግ እውቅና የሚሰጥ መሆኑንም አንስተዋል። ኢትዮጵያ ከዓለም ጥንታዊ ስልጣኔዎች መካከል አንዷና የበርካታ የጽሑፍ ቅርሶች ባለቤት መሆኗን አንስተው እንደ ኢትዮጵያን አቆጣጠር በ1997 በዩኔስኮ የዓለም ትውስታ ማህደር ዓለም አቀፍ መዝገብ ላይ ካስመዘገበቻቸው 12 የጽሑፍ ቅርሶች ውጪ እስካሁን ተጨማሪ ያልተመዘገበ መሆኑንም ገልጸዋል። የተቋቋመው ኮሚቴም ያሏትን የጽሁፍ ቅርሶች ያላቸው ታሪካዊ፣ ባህላዊ እና አእምሯዊ ዋጋ በመገንዘብ በዓለም ቅርስነት ሊመዘገቡ የሚችሉ በርካታ የጽሁፍ ቅርሶችን ዓለም አቀፍ እውቅና እንዲያገኙ የሚያስችል መሆኑንም አንስተዋል። መጨረሻ ወደ ያዝነው ዜናችን ስናልፍ የኦክሲጂን ማምረቻ ማዕከሉ በአካባቢው ለሚገኙ የህክምና ተቋማት ኦክሲጂን በማቅረብ የጤና አገልግሎት ጥራትን እያሻሻለ ነው። በጂማ ዩኒቨርሲቲ የህክምና ማዕከል አዲስ የተገነባው የኦክሲጂን ማምረቻ ማዕከል በአካባቢው ለሚገኙ የህክምና ተቋማት ኦክሲጂን በማቅረብ በጤና አገልግሎት ጥራት ላይ ከፍተኛ አስተዋጽኦ እያበረከተ መሆኑን የጂማ ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል እና የጤና ኢንስቲትዩት ዋና ዳይሬክተር ፕሮፌሰር አህመድ ዘይኑዲን ገለጹ። የጅማ ዩኒቨርሲቲ የህክምና ማዕከል አዲስ የተገነባው የኦክሲጅን ማምረቻ ማዕከል ወደ ስራ በመግባት ኦክሲጅን ማቅረብ ጀምሯል። ፕሮፌሰር አህመድ ዘይኑዲን እንደገለጹት ኦክሲጅን ለከባድ የሳንባ ምች፣ ለጽኑ ህመማን ክፍል አይሲዩ ታማሚዎች፣ የመተንፈሻ አካላት ችግር ላለባቸው ህጻናትና በቀዶ ህክምና ወቅት ወሳኝ ህክምና መሆኑን ገልጸዋል። የጅማ ዩኒቨርሲቲ ህክምና በሚሰጥበት ወቅት በሚከሰተው የኦክሲጅን አቅርቦት እጥረትና መቆራረጥ ህሙማንን ለከፋ ጉዳት ብሎም ለሞት ያደረሰ እንደነበረ አስታውሰዋል። ሆስፒታሉ በውጭ አቅራ ሆስፒታሉ በውጭ አቅራቢዎችና እስከ አዲስ አበባ ባሉ ስፍራዎች ጥገኛ እንደነበረ አስታውሰው የኦክሲጅን ማዕከሉ የአቅርቦት መቆራረጥና መዘግየትን አስቀርቷል ብለዋል። የኦክሲጅን ማዕከሉ የዩኒቨርስቲውን የህክምና ማዕከል የህክምና አቅም እንደሚያሳድግ ገልጸው ለኢትዮጵያ የጤና ዘርፍ መሻሻል ገንቢ ሚና እንደሚኖረውም ተናግረዋል። የጅማ ዩኒቨርሲቲ ህክምና ማዕከል በቀን እስከ 100 ሲሊንደር ኦክሲጅን እንደሚያስፈልገው በመጥቀስ ማዕከሉ በቀን እስከ 200 ሲሊንደር በማምረት ለሌሎች የጤና ተቋማት አቅራቢ ማዕከል ይሆናል ብለዋል። የኦክሲጅን ማዕከሉ የራስን ችግር በራስ መፍታት በሚል መርህ የዩኒቨርሲቲ ወጪ መቀነስ ማስቻሉንም ተናግረዋል።